አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ የሆነን መረጃ ለመላው ኢትዮጵያን ሁሉ አስደሳች የሆነን መረጃ በዚህ ሰዓት ይዤላችሁ ቀርቤ አለሁ። በተለይ ለብዙ ጊዜያት ሲጠበቅ የነበረው አዲሱን ረቂቅ አዋጅ በተመለከተ በዛሬው እለት የሚኒስትሮች ምክር ቤት ዐስራ ስድስተኛ መደበኛ ስብሰባውን ዛሬ ግንቦት 21 ቀን 2017 አካሂዷል። በዚህ ስብሰባ ላይም እጅግ በርከት ያሉ አዳዲስ ረቂቅ አዋጆችና አዳዲስ ሕጎች በመላው ሀገሪቱ ላይ ተግባራዊ እንዲደረጉ ውሳኔ ተላልፏል። በዚህም የገቢና የውጭ ንግድን በተመለከተ ከባንክ ጋር የተያያዙ አዳዲስ አሰራሮችን፣ የውጭ ሀገራት ጉዞ ክፍያን በተመለከተ እንዲሁም ወደ ውጭ በሚላክና ከውጭ በሚገቡ ነገሮች ላይ እንግዲህ በመላው ሀገሪቱ ላይ ተግባራዊ እንዲደረግ ከደቂቃዎች በፊት ይፋ ሆኗል። በተለይ ይህ መረጃ በርካታ ኢትዮጵያኖች በጉጉት ሲጠብቁት የነበረ እጅግ በጣም ወሳኝና አንገብጋቢ የሆነ መግለጫ ነው። ሙሉ ዝርዝሩን ወደ እናንተ ከማድረሳችን ባሻገር በመዲናችን አዲስ አበባ ላይ የሚገኙ ባለ ሆቴሎችና ሬስቶራንቶችን በተመለከተ አዲስ የደረጃ ምደባ ይፋ ሆኗል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ ዛሬ ግንቦት 21 ብዙዎቻችሁ እንግዲህ እጅግ በርከት ያላችሁ የቻናሌ ቤተሰቦችም ስትጠይቁኝ የነበረ መረጃ በዛሬው ዕለት የሕዝብ ተወካዮች ምክር ቤት ማለትም የሚኒስትሮች ምክር ቤት አርባ ስድስተኛ መደበኛ ስብሰባውን አካሂደዋል። በዚህም እጅግ በርከት ያሉ ከአራትና አምስት ጉዳዮች ላይ ተወያይቶ በአብላጫ ድምፅ አጽድቋል። ሙሉ ዝርዝርና ሙሉ መረጃውን እንደሚከተለው የሚቀርብ ነው የሚሆነው። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 46ተኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ማስተላለፉን የጠቅላይ ሚኒስትር ጽሕፈት ቤት መረጃ ጠቁመዋል። ምክር ቤቱ ውሳኔ ያሳለፈባቸው ጉዳዮችም እንደሚከተለው ይቀርባሉ። አንደኛ፣ ምክር ቤቱ በቅድሚያ የተወያየው የመካከለኛ ዘመን 2018 እስከ 222 የማክሮ ኢኮኖሚና ፊዚካል ማዕቀፍ ላይ ነው። ማዕቀፉ የመንግስትን ገቢ መሠረት በማስፋት ወጪ ለመሸፈንና የተረጋጋ የማክሮ ኢኮኖሚን ለማረጋገጥ የሚደረገውን ጥረት የሚደግፍ ከመንግስት ገቢ አሰባሰብና ሀብት አመዳደብ አኳያ የፖሊሲ አቅጣጫዎችን በማመላከት ለቀጣይ በጀት ዓመት የበጀት ዝግጅት መነሻ ሆኖ እንዲያገለግል ማዕቀፍ ተዘጋጅቶ ቀርቧል። ምክር ቤቱም በማዕቀፉ ላይ በሰፊው ከተወያየ በኋላ በሥራ ላይ እንዲውል በሙሉ ድምፅ መወሰኑን ተመልክተናል። በመቀጠል ምክር ቤቱ የተወያየው ከአረብ ባንክ ለአፍሪካ ኢኮኖሚ ልማትና ከዓለም አቀፍ የልማት ማኅበር ጋር የተፈራረሙ ሁለት የፋይናንስ ድጋፍ ስምምነቶች ላይ ነው። ከአረብ ባንክ የተገኘው 49 ሚሊዮን 500 ሺህ የአሜሪካ ዶላር ከግብርና ኢንዱስትሪ ፓርክ ጋር በማስተባበር ለወጣቶች ሥራ ዕድል ፈጠራ ፕሮጀክት ማስፈጸሚያ የሚውል ሲሆን አነስተኛ ወለድ የሚከፈልበትና የአምስት ዓመት የችሮታ ጊዜን ጨምሮ በ20 ዓመት ተከፍሎ የሚጠናቀቅ ነው። ከዓለም አቀፍ የልማት ማህበር የተገኘው 45 ሚሊዮን 100 ኤስዲአር የሴቶችና የልጃገረዶች የጤና አገልግሎት አሰጣጥ ለማሻሻል የሚውል ሲሆን ከወለድ ነፃ 0.75% የአገልግሎት ክፍያ የሚከፈልበትና 6 ዓመት የችሮታ ጊዜን ጨምሮ በ38 ዓመት ተከፍሎ የሚጠናቀቅ ነው። ምክር ቤቱም ብድሮቹ ከሀገራት የብድር ስትራቴጂ ጋር የሚጣጣሙ መሆናቸውን በማረጋገጥ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። ሦስተኛ፣ ሌላው ምክር ቤቱ የተወያየበት የሥራና ክሎት ሚኒስቴር ለውጭ ሀገራት የሥራ ስምሪት ለሚሰጣቸው አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን የወጣውን ደንብ ላይ ነው። ተቋሙ በዚህ ረገድ ለሚሰጣቸው አገልግሎቶች የሚያወጣቸውን ወጪ ሸፍኖ የውስጥ ገቢንም ለማሳደግ እንዲችል የተገልጋዩን የመክፈል አቅም ባገናዘበ መልኩ የአገልግሎት ክፍያ ለመወሰን ደንብ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየ በኋላ ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። አራተኛ ምክር ቤቱ የተወያየው የኢትዮጵያ የውጭ ሀገራት የሥራ ስምሪት ረቂቅ አዋጅ ላይ ነው። በውጭ ሀገራት ለሥራ የሚሰማሩ ኢትዮጵያውያን ዜጎች መብቶቻቸው፣ ደህንነታቸውና ክብራቸው በዘላቂነት መጠበቁን ለማረጋገጥ እንዲሁም ሀገራችን ከዘርፉ ማግኘት ያለባትን ጥቅም ለማስጠበቅ እንዲያስችል ሆኖ ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ በስፋት ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የተወያየው የእጽዋት ጥበቃና ኳራንቲን ረቂቅ አዋጅ ላይ ነው። በዘመናዊ ቴክኖሎጂ የታገዘ የተባይ አሰሳና ማስጠንቀቂያ ሥርዓት ለመዘርጋት እጽዋትን፣ የእጽዋት ውጤትንና ሌላ ቁጥጥር የሚደረግበትን ቁስ በዓለም አቀፍ የእጽዋት ጥበቃ ስምምነት መሠረት ተቆጣጥሮ ወደ ሀገር ውስጥ ለማስገባትና ወደ ውጭ ለመላክ እንዲሁም ቁጥጥር የሚደረግበት ተባይ ከአገር ውጭ ከገባ እንዳይስፋፋና እንዳይስራጭ ለማድረግ እንዲያስችል ሆኖ ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑን ተመልክተናል። ይህ በእንዲህ እንዳለ በመዲናችን አዲስ አበባ የሚገኙ ባለ ሆቴሎችና ሬስቶራንቶችን በተመለከተ አዲስ የደረጃ ምደባ ይፋ መሆኑ ተሰምቷል። የቱሪዝም ሚኒስትር በ2017 በጀት ዓመት መገኛቸውን አዲስ አበባ ያደረጉ ዘጠና ሁለት ሆቴሎች ላይ ሲያደርግ የቆየውን የደረጃ ምደባ ሥራ ውጤቱን ዛሬ ይፋ አድርጓል። በዚህ ምዘና ከተደረገባቸው ዘጠና ሁለት የመዲናይቱ ሆቴሎች ውስጥ አርባ የሚሆኑት ብቻ በተለያየ እርከን የኮከብ ደረጃዎችን ማግኘት እንደቻሉ ተገልጿል። 11 ሆቴሎች ባለ 5 ኮከብ፣ ዘጠኝ ሆቴሎች ባለ 4 ኮከብ፣ 7 ሆቴሎች ባለ 3 ኮከብ፣ 5 ሆቴሎች ባለ 2 ኮከብና 2 ሆቴሎች ባለ 1 ኮከብ ሆነው መመደባቸውን ሚኒስትር መስሪያ ቤቱ ይፋ አድርጓል። ከአርባዎቹ ሆቴሎቹ ውስጥ 34 የሚሆኑት ዳግም ምደባ የተደረገባቸው ሲሆን ስድስት የሚሆኑት ዘርፉን የተቀላቀሉ አዳዲስ ሆቴሎች መሆናቸውም ተገልጿል። ይህ የኮከብ ምደባ የሚያገለግለው ለቀጣይ ሦስት ዓመታት ብቻ መሆኑን አዲስ ሚዲያ ኔትወርክ መረጃውን አውጥቶታል። መደመጥ ያለባቸው ወሳኝ ወሳኝ የሆኑ ረቂቅ አዋጆችን በዝርዝር ወደ እናንተ አድርሰናል። ቪዲዮን ላይክ ላይክ ሸርሸር ሀሳብ ሐሳብ አስተያየታችሁን በኮሜንት አስነብቡን እያልን ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።